ነገር የሀይሚና የብሩክ ጉዳይ እንግዲህ እያለ እያለ እዚህ ደረጃ ላይ ደርሷል ማለት ነው። ብሩክም እጅግ በጣም እየተበሳጨ ይገኛል። ሀይሚ ምንም አይነት ነገር የማዳመጥም የማውራትም በቃ ቆማ ከነሱ ጋር የመነጋገር ምንም አይነት ፍላጎት የላትም። እጅግ በጣም በብሩክ ተበሳጭታለች። እጅግ በጣም በብሩክ በጣም በቃ ትልቅ ጥርጣሬ አድሮባታል ማለት ነው። ከባድ ነገሮች ተፈጥረዋል። እንግዲህ ይሄ ነገር እየሆነ ያለው ነገር ከመጣሽ ጊዜ ጀምሮ እች ልጅ እኔ ምኗንም ምኗንም አትመቸኝም። ዛሬ ደግሞ ጭራሽ በጣም የሚያስጠላ ነገር ነው እያየውባት የምገኘው እና ሀይሚን በጣም በከባዱ ብዙ ጥፋቶችን እያየውባት እገኛለሁ። ብሩክም እንግዲህ በቃ አንቺ ከኔ ሰበብ ነው የምትፈልጊው፣ ከኔ ጋር መለየት ነው የምትፈልጊው፣ በቃ ስትፈልጊው ነበር ማለት ነው እንጂ ይሄ ነገር ፕራንክ ነው ቢለው ቢያስረዷትም እንግዲህ በጭራሽ ሀይሚ ይሄን ነገር ልትቀበል አልቻለችም። ፍፄም ዛሬ ግራ ገብቶት የሚለው ነገር የሚያወራው ነገር ጠፍቶበት ጸጥ ብሎ እያየ ነበረ ማለት ነው እና ሀይሚ በከባዱ ነው ያመረረችው። በጣም ከሚባለው በላይ በቃ ይሄ ነገር እንደሚመጣ ቀድሜ ያውቅ ነበር። እኔ ነግራችኋለሁ፣ የሆነ ጊዜ ላይ ይሄ ነገር ይሄ ፕራንካቹ በተለይ ሴት ይዛቹ ምትመጡት ወንድ ይዛ እሷ ወንድ ይዛ አንተ ሴት ይዛቹ ምትመጡት በተለይ ደግሞ አልጋ ክፍል መሆን ብቻ ይሄ ነገር የሆነ ሰዓት ላይ ሁለታችሁን እንዳያጣላችሁ እንዳያለያያችሁ ፈራለሁ ብዬ በጣም ብዙ ጊዜ ስጋቴን ተናግሬ ነበረ። ያም እንግዲህ ደርሶ እንደምታዩት እጅግ በጣም አስቸጋሪ ሁኔታ በቃ ሰው ሽማግሌ ገብቶ እንኳን እንዲህ ነው እንዲያ ነው ብሎ እንኳን ማውራት ሀሳብ መስጠት እንዳይችል ነው ከባድ የሆነው ነገር። በጣም ያሳዝናል። ሶሲም እጅግ በጣም እንግዲህ ተቀያይራለች። እሷ ራሱ ሀይሚ ላይ እየዛተችባት ትገኛለች። ከዚህ በኋላ ምናምን ምናምን ብላ ከባድ ማስጠንቀቂያ እየሰጠቻት ትገኛለች። ብሩክ ደግሞ ከባድ ጻጻት ውስጥ ይገኛል። ሶሲ ለእኔ ብለሽ መጠሽ እንግዲህ ሀይሚ እንደዚህ እየተናገረች ነው እንደዚህ እያሉች ነው ተመልካቾች እንዲያሉች ነው ምናምን እያለ ሷም ማስተባበያ ለሷም አዘኔታን እያሳያት ይገኛል። ይሄ ነገር ከምን የመጣ ነው የሚለውንም በደንብ ሀሳብ እንሰጥበታለን። ብቻ ከባድ ነገሮች ነው እየሆኑ ያሉት። ሀይሚ በአሁኑ እኔ እንጃ ሌላ ሰው ነው የሆነችው። በጣም ተቀይራለች። አዎ አንዳንዴ አንዳንድ ሰዎች ችለው ችለው ችለው ችለው የሆነ ሰዓት ላይ ቡፍ ብለው ቡም ብለው ከወጡ አለቀ በቃ ልክ አሁን ቦምብ እንዲህ ስታዩት ምንም ላይ መስላችሁ ይችላል ወይ ድቡብል ነገር ነው ምናምን ሊታያችሁ ይችላል ሲፈነዳ ግን አገር ምድሩን ነው የሚያንቀሳቀሰው የሚያነቃንቀው ሰው ሊገድል ሊጎዳ ይችላል አይደል ልክ እንደዛ ነው አንዳንድ ሰዎች ዝም ብለው ቆይተው ቆይተውም የሆነ ሰዓት ላይ ውስጣቸው አምቀው አምቀው ያዙትን ነገር የሆነ ብትን ሲያረጉት የሆነ ሰዓት ላይ በቃ ምንም የሚተርፍ ነገር የለም በቃ ያም ይህም ነው በቃ በጣም ስሜታዊ ይሆናሉ በጣም በቃ ኢሞሽናል ይሆናሉ በጣም በቃ ይናደዳሉ ይበሳጫሉና፣ ማንንም ሰው ማስጠጋትም ማቅረብም ማውራት ማይፈልጉም። ያ ነገር ሀይሚ ላይ እየተከሰተ ነው፣ እያየ ነው የምንገኘው። በመጀመሪያ ግን እንዴት ናችሁ ውድ የቻናል ቤተሰቦች? እንግዲህ በመጀመሪያ ስለ ሀይሚ ና ስለ ብሮክ በምሰጣቸው ሀሳብ አስተያየቶች ብዙ ሰዎች ርዕሱን አይታችሁ ገና በጣም የምትሰርዊ ሰዎች አላችሁ። እኔ በእናንተ በጣም ነው ማዝንባችሁ። የእውነት እኔ ምን እንዳረግኳችሁ ምን እንደበደልኳችሁ አላውቅም። አንድ ሺ ጊዜ ተናገርኩ እግዚአብሔርን ብዬም ዬ ተናገርኩ ሀይሚን ና ብሩክን ነጣጥ የማይ ሰው አይደለሁም ለሀይሚን ና ለብሩክ ክፋትን ተንኮል የምመኝ አይነት ሰው አይደለሁም እግዚአብሔር ምስክሬ ነው ብያችኋለሁ ሀይሚን ና ብሩክን እስከ መጨረሻው አንድ ሆነው ነው ማየት የምፈልገው በቃ ከነዛ ሰዎች ውስጥ ነኝ መቼም ቢሆን በሀይሚን ና በብሩክ መሀል ገብቼ ወይም ደግሞ በነሱ ላይ ልቀየር አልችልም የእውነት ክፋት ተንኮልን ሴራን አልናገርም። አንዳንዴ ሰው ነኝ እናደዳለሁ። ብሩክ በሚናገረው ንግግር ልበሳጭ እችላለሁ። ለምን እንደዚህ አልክብዬ ልቆጣ፣ የሆነ ነገር ልናገር እችላለሁ። ሀይሚም ስታጠፋ እንደዛ ልናገር እችላለሁ። ከዛ ውጪ ለነሱ ምንም የማስበው መጥፎ ነገር የለም፣ አስቤም አላውቅም። እግዚአብሔር ምስክሬ ነው። ስለነሱም መጥፎ ነገር እንዲደርስባት ምን አርጊያችሁ ነው? ግን በዚህ ልክ ርዕስ አይታችሁ ያወራሁትን እንኳን ሰምታችሁ። አንድ ልጅ አለሽ፣ እግዚአብሔር ይስጥሽ። አንቺን ለማመስገን ቃል የለኝም። ቪዲዮውን እስከ መጨረሻው አይተሽ ዋው። መጀመሪያ በጣም መጥፎ ኮሜንት ጻፍሽ፣ ምን አይነት ባለጌነሽ የወራዳንሽ ምናም ብለሽ ከጻፍሽ በኋላ ድጋሚ ቪዲዮን እስከ መጨረሻው አይተሽ፣ አይ ይሄቴ ይቅርታ፣ መጨረሻ ላይ ያወራሽው ነገር ጥሩ ነው ብለሽ ነው የወጣሽው። ያ ማለት በቃ ጅማሮን አይታችሁ ወይ ደግሞ ርዕሱ ላይ የፈለኩትን መጻፍ እችላለሁ፣ ምንም አታመጡም፣ በቃ እንደውም ርዕሱ ላይ የፈለኩትን ነገር ልጽፍ እችላለሁ ግን እዚህ ጋር የፈጠርኩት ታሪክ የለም። ቲክቶክ ላይ ገብታችሁን ስሙ። እኔ ማስተባበያ ነው የሰጠሁት። ሀይሚ የወፈረች ስለ እርግዝና ነው ሀይሚ የወፈረች እንደዚያ እርግዛ ነው ምናምን ምናምን፣ አንዴ የፋሲል ነው ልጁ፣ አንዴ ከብሩክ ጋ በቃ ተኝታለች ማለት ነው ምናምን እያሉ ሲያወሩባት አይደለም። እናቷ ቤት ስላለች ስለተመቻት ነው የወፈረችው። ተዋት፣ ኑሯን ትኑርበት። ደግሞ አምሮባታል። በፊት ክስት ብላ ነበረ ስትወፍር ልብሱን ማማረባት እሷ ማማረባት ብዬ ነው መልስ የሰጠሁት። ሌላ ምንም አይነት ክፋት አላወራውም። ካወራው ክፋት ካወራው የፈለጋችሁትን ማድረግ ትችላላችሁ። ወይም ደግሞ ሰውን እኮ ተንኮል፣ መጥፎን በመጥፎ መመለስ አይቻልም አደለ። የሆነ ነገር ካጠፋው፣ አስቴር ለምን እንደዚህ አለች ይሄ እኮ አልተፈጠረ ነገር ነው ብላችሁ በሀሳብ አስተያየት ኮሜንት ጻፉ። ወይስ ኮሜንታችሁን ዘግቼ በቃ ቪዲዮ ልስራ። ብዙ መልካም ልጆች አላችሁ እና በጣም ስለተሰማኝ ነው። ምን አወራው እስኪ ምን አደረግኩኝ? ሀይሚ እርጉዝ ናት እያሉ ሲያወሩ ቲክቶክ ሙሉ አይደል፣ እንደሚያወራው እኔም ፈጠረች ነው የምትሉኝ? ገብታችሁ ማየት ትችላላችሁ። እናንተ ያላያችሁትን ታዲያ ምን ላደርግላችሁ? በጣም በቃ እኔ አንዳንዴ ተው ልስራበት። በቃ እኔ ራሴ በሀይሚና በብሩክ በተፈጠረው ነገር በጣም አዝኛለሁ፣ ከፍቶኛል። እንዲህ መሆኑ በቃ ቀድም የማውቀው ነገር ተከስቶ ደርሶ ሳይ ተናድጃለሁ፣ ከፍቶኛል፣ አዝኛለሁ። ስለዚህ ይህን ነገር ስሰራ ለምንድን ነው በዚህ ልክ የምትጠሉኝ? ምንም ከምናችሁ አልደረስኩ፣ ምን አደረኩ? ይሄኔ እኮ እግዚአብሔርን ነው የምላችሁ። ይሄኔ ብሩክንም ወይ ደግሞ ሶሻል ሚዲያ ላይ ያሉትን ሰዎች አንተ ውሸታም፣ አንተ ሌባ፣ አንቺ አጭበርባሪ፣ አንቺ ውሸታም፣ አንቺ እያልኩኝ ብሰራ ኑሮ እስካሁን ሰብስክራይብ የራሱ ስንትና ስንት ይደርሳል። እውነተኛ እውነትን ይዤ ስለምጓዝ ነው፣ ሕሊናዬን ስለሚነካኝ ነው። በሕሊናዬ ነው የምጓዝው፣ ሕሊናዬን ነው የሚመራኝ። መጥፎ ንግግር ከተናገርኩኝ አያስተኛኝም፣ ሁሉ ሕሊናዬ ይወቅሰኛል። የእውነት ጥሩ ነገር ማወራው ትን ማወራው። ስንት የሚሳደቡ ሰዎች አሉ አይደል? ሌባ፣ ውሸታም፣ አጭበርባሪ፣ ድራማ ነው ምንነው እያሉ እነሱን ሄዳችሁ ተሳደቡ። በቃ ይሄን ነገር ሀይሚን ዘቅዝቀው ፎቶ እዛ ቲክቶክ ላይ የሚሳደቡትን ሰዎች ሄዳችሁ ተሳደቡ። እነሱ ጋር ከእነሱ ጋር ተመላለሱ። ብሩክን ዘቅዝቀው እስከ ቤተሰቦቹ አምጥተው እሪ የሚሉትን ሰዎች እነሱ ምከሯቸው፣ ስደቧቸው፣ ተቆጧቸው። እኔ እዚህ ጋር ሀይሚን መጥፎ ነገር አልተናገርኩም፣ ብሩክንም አልተናገርኩም። ተናግሬም ከሆነ አንዳንዴ ልሳሳት እችላለሁ፣ ይቅርታ እምላለሁ። በሁለት አሁን ለምሳሌ ዛሬ ስሜታዊ ተናግሬ ነገ ላይ ቪዲዮ ስሰራ ይቅርታ ብዬ ቪዲዮ ጀምራለሁ። አለቀ ከዛ ውጪ ምንም ነገር እንዳትሉኝ ስለ ሀይሚ ስለ ብሩክ ከማውራት ወደ በኋላ ልንም እወዳችኋለሁ አከብራችኋለሁ የእነሱን ሰላም መሆን የእነሱን አንድ መሆን ነው የምፈልገው አሁን ዛሬ በተሰራው ቪዲዮ ሀሳብ አስተያየት ትሰጣሉ የተመቻችሁ ታያላችሁ ያልተመቻችሁ ወጣችሁ መሄድ ትችላላችሁ ከዛ ውጭ ክፉ ቃል እየተናገራችሁ እኔን ራሱ አእምሮዬን አትጉዱት አትበጥብጡኝ በቃ የእውነቴን ነው በጣም የከፋኝ በጣም የተሰማኝ በዚህ ልክ እናንተ ቪዲዮን እስከ አስር ደቂቃውን ቪዲዮ ቁጭ ብላችሁ ማየት ከብዷችሁ ነው ሳታዩ ገና አንድ ሰከንድ ቪዲዮ አይታችሁ ይሄን ያህል በዚህ ለክ ታምብኔ ላይ አይታችሁ ይሄን ያህል የምትወርዱብኝ ምን አድርጊያችሁ ነው? ምንም አላረው። ተውኝ፣ በቃ ልስራበት፣ ነው ኑሮ የለ፣ ልኖርበት። ይሄን ቪዲዮ ለመስራት ራሱ ስንት ዋጋ ከፍዬ ነው የምሰራው። በቃ ተውኝ። እና ወደ ዛሬው ቪዲዮ ሳልፈላችሁ እንግዲህ ሶሲና ሀይሚ እጅግ በጣም ከባድ ሰጣ ገባ ውስጥ ገብቷል። ሀይሚ ሶሲን ለመደባደብም እራሱ ፈልጋ ነበረ። ያሳመማት ነገር አለ፣ ይሄ ነገር የሰማችሁ ያየችው ነገር አለ፣ ሌላ ብዙ ነገር አለ። ካሜራማን አለ፣ ካሜራማን ይጠየቅ እያለ ነበረ። ያ ቪዲዮ በተሰራ ጊዜ ግን ካሜራ ማን አልነበረም፣ ሲጀመር እሱ ነበር ከእንትን ቀረጻውንም ሲያደርግ የነበረውና፣ ይሄ ይሄ ነገር ሀይሚ በጣም አናዷታ አበሳጭቷታል። ግን በቃሽ በቃ ሀይሚ በቃ አበዛሽው። በጣም አሁን ሀይሚን ልቆጣ ነው የመጣው። ትናንትና ብሩክ አጠፋ ብዬ ስቆጣው ነበር አይደለ? ከትናንት በፊት ማለቴ። ትናንትና ደግሞ ሀይሚ መጣ ስናገር ትክክል ና ታይ ብሩክ አንተ አጥፍተሃል ብዬ ተናግሬያለሁ። አሁን ደግሞ በቃ አለቀ። ሁለት ቀን ልታኮርፍ ትሻለሽ ምናምን፣ በቃ አሁን ኩርፊያሽ አኩርፈሻል። ትክክል ያልሆነ ነገር አይተሻል፣ ሰምተሻል፣ በቃ ተናደሻል፣ ተበሳጭተሻል ከሚባለው በላይ ብሩክንም ተናግረሽዋል፣ ሶሲንም እስከ ጥግ ድረስ ተናግረሻል። ከዚህ በኋላ ይብቃሽ በቃ። ሀይሚ አንዳንዴ፣ ከሚያውቁት ከማያውቁት መላክ የሚያውቁት ሰይጣን ይሻላል ይባላል። ምንም ቢሆን ምንም፣ ከብሩክ የሚሻለች ሰው አለ ብዬ አላስብም። የእውነቴን ነው የምላችሁ። ብሩክም ከሀይሚ የተሻለች ሴት ምትም አትመጣም። ሌላ ሰው ሌላ ሴት ልታገኝ ትችላለህ ከሌላ ሴት ጋር ልትሆን ትችላለህ ግን ሀይሚን ራሷን ሀይሚን ልታገኝ አትችልም ሀይሚም አንቺ ብሩክን ልታገኝ አትችይም በጭራሽ እሱን የመሰለ ሰው መሰሉን ልታገኝ ትችላለች ግን እሱን የሆነ ሰው አታገኝ እና ተረጋጉ አረጋጉት በቃ ሀይሚ በጣም አካበድ ሻውን ላይ ማለት ነው በጣም አንዳንዴ ብሩክም ውስን ጭክን ቁርጥ አድርጎ ከሄደ በኋላ እየዬ ብትይ ያኔ ደግሞ ከባድ ሮሚ ነው ያኔ ላንች ነው በጣም አጸፋው፣ ምላሾች እጅግ በጣም እጅግ በጣም ሊከብድሽ ይችላል። እኔ በጣም ከምንም በላይ ደግሞ የሚያሳስበኝ የሚያስጨንቀኝ ነገር ብሩክ ቢያንስ ወንድ ነው። ሀይሚን አስቀድማለሁ። የማስቀድመው ምክንያት ምንድ ነው? ልቧ እንዳይሰበር። ሴት ልጅ አንዴ ልቧ ከተሰበረ አንዴ ባመነችው ሰው ከተከዳች፣ ወይም ደግሞ ያ ሰው ልቤን ሰብሮታል ብላ ካሰበች በጣም ከተጎዳች ማለት ነው፣ ወይም የመጀመሪያ ፍቅረኛዋን ተለያይታ ሁለተኛ ፍቅረኛ ለመያዝ እጅግ በጣም ነው የሚከብዳት። በጣም ህይወቷ ሁሉ በጣም እጅግ በጣም በቃ እድሜ ልኳን ከባድ ፈተናን የምታሳልፈው። ና ያ ነገር ስላለ እኔ ለሴት ልጅ ስለማዳላ ሀይሚ ታይ፣ በቃ ነገራቶችን አብርጅ፣ በቃ ከሶሲ ጋር ምንም የሚያገናኝሽ የሚያደባድብሽ የሚያጨቃጨቅሽ ከእሷ ጋር መልስ የሚያመላልሰች ነገር የለም። በቃ ሶሲ መጣለች አይደለ ብሩክ በቃ ነግርሃለች እስከ ጥግ ድረስ በቃ ከሶሲ ጋ መሆኑ ይሄ ነገር አሞኛል፣ በቃ ታና በሳጭቶኛል። ለምን እንደዚህ ሆነ ብለ ብላ ተናግራለች። ስለዚህ አንተ ያለህ አማራጭ ምንድን ነው? ከሶሲ መራቅ ነው። የብዙ ጊዜ ጓደኛ አይነት ምናምን በህይወት ውስጥ አስፈላጊ ካልሆነችስ ምን ታረግላለች? ለምንድ ነው ሶሲ ሶሲ የምትለው? ማለት እሷ ካለች ሌላ ጓደኛ ለምን አስፈለገ? ጓደኛ ምህትም፣ ጎረቤትም፣ ምንም ሁሉም ነገር ሀይሚ መቶ ስራ ላይ ነው የምትውሉት፣ ሙሉ ቀን አብራችሁ የምትውሉት ምናምን፣ መኝታ አልጋ ነው የሚለያያችሁ ምናምን ነገር አይደለ ክፍል የሆነ ቤት አንድ ላይ አንድ አልተከራያችሁም። አንድ ቤት እየኖራችሁ አይደለም። ያ ብቻ ነው የሚለያያችሁ። ስለዚህ ከእሷ ውጭ ሌላ ሰው የምታገኝበት በምኑ ሰዓት አግኝተው ነው? ከሶሲ ጋር አግኝታት ሶሲ ጋር ጓደኛ የሆንከው በምን ሰዓት ነው? ሀይሚ እያለች እዚህ ጋር ማለት ነው። በቃ ሀይሜ፣ ይሄ ነገር አስከፍቶኛለ። ሌላ ሴት ጋር ቢሆን እግዚአብሔርን እየተሳሳመ ራሱ ብታየው ላትናደድ ትችላለች፣ ግን ሶሲ ስለሆነች ራሱ ሶሲ የሆነ ነገር ብላት ሊሆን ይችላል። የሁላችሁ ከካሜራ ጀርባ የሆነ የተደበቀ ሚስጥር አለ። እውነቱን ልንገራችሁ ሀይሚ በዚህ ልክ እንድትናደድ ያደረጋት ነገር ወይ ሶሴ ተንኮለኛ ናት፣ የሆነ ነገር ወይ ልካላታለች፣ ወይ የሆነ ነገር ብላለች፣ ብቻ የሆነ ነገር አለ። እኛ ያልገባን ያልተረዳ ነው። ሀይሚ የገባት ያየችው የሰማችው ነገር አለ። ብሩክ የማያውቀው ነገር አለ። በቃ እዚህ ጋር የተደበቀ ነገር አለ። እና በአጭሩ ብሩክ በቃ ለፍቅር ሲባል ብዙ ዋጋ ይከፈላል አይደል? ሶሴን ተዋት በቃ። እስከነ መጨራሹ ጓደኛ አትሆንህም። ሲጀምር አታስፈልግም። እሷ ፍቅረኛ ካላ ሲጀምር ወንድ ልጅ ክፍል ውስጥ አንድ ክፍል ውስጥ ነይ ብሎ ሲጠራት እንዴት ትመጣለች? ለፕራንክም ቢሆን እኮ ብዙ ገደብ እኮ አለው። እናንተ የእውነቴ ነው ንምላችሁ፣ ብዙ ነገሮች አሉ። በጣም አስቸጋሪ ነው። በጣም አስጠልታ ነገር ነው ያደረጋችሁት ነገር። ፎቶ አለ፣ ቪዲዮ አለ። እጅግ በጣም አስጠሊታ ነገር ነው። ሶሲ መሆኗም ደግሞ ይበልጥ ያበሳጫል። እና ሀይሚ ተረጋጊ፣ ወደ ሌላ ነገር በጣም በጣም ከሚባለው በላይ የራሱ ጉዳይ ምናምን በጣም ቃላቶች ራሱ ያው የሚጎዱ ናቸው። ሀይሚዬ ተረጋጊ። አንቺ በጮሹ ልክም ብሩክም መጮ ይችላልና፣ ያኔ ደግሞ አለመግባባት በጣም አንቺም ወይኔ እንዳትሱም ወይኔ እንዳትሉ በጣም ከባድ ነገር ነው። የእውነቴ ነው፣ ያን ነገር በጣም ያሰጋኛል፣ ያስፈራኛል። ፍፄ መምጣቱ ያው ጥሩ ነገር ነው ብዬ ነው የማስበው። ሁሌም የነሱ ችግር የሚፈታ የሚያስታርቃቸው አንድ የሚያረጋቸው ሰው ነው ና ፈጣሪ ደግሞ አግዞትና ረድቶት ደግሞ እሱን ምሳሌ አድርጎ እሱም ምክንያት አድርጎ እንግዲህ እንደሚያስታርቃቸው ተስፋ አድርጋለሁ። ሀይሚ በቃሽ፣ ይብቃሽ። በቃ አኩርፈሻል። መናገር ያለብሽን ነገር እስከ ጥግ ድረስ ተናግረሻል። ማለት ያለብሽን ነገር ተናግረሻል። ያስከፋሽን ነገር ሁሉ እስከ ጥግ ድረስ ተናግረሻል። እና ከዚህ በላይ የምትቀጤ ከሆነ የምትጎጂው አንቺ ነሽ። መቶ ፐርሰንት ልነግርሽ የምችለው ነገር አንቺ ትጎጃለሽ ሀይሚ በቃ ይብቃሽ። ነገ የእውነቴ ነው ብሩክ በዚህ ልክ በጣም እየለመነች ነው፣ በጣም እየለመናት ነው። ለምኖሻል ብቻ ሳይሆን በጣም እየለመነች ነው። እና ነገ ጥሎሽ ቢሄድ ትቶሽ ቢሄድ ወይ ሌላ ነገር ቢያደርግ ከሶሲ ጋር እጅግ በጣም ከባድ ሁኔታ ውስጥ ነው የምትገቢው። እና ተረጋጊ፣ በቃ ነገራቶችን አብርጂ። ከሶሲ ጋር መሆኑን ያናደደሽ ያበሳጨሽ ምንም ነገር አልተፈጠረም ተብሏል። አንዳንዴም እኮ አይተን ራሱ እኮ ማለት ነው የምናልፋቸው ነገሮች መኖር አለባቸው በፍቅር ውስጥ እኮ ብዙ ነገሮችን አይተን እንዳላየን ካላለፍን እያንዳንዷን ነገር በቃ እየቆጠረን ምናምን የምንሄድ ከሆነ እጅግ በጣም አስቸጋሪ ነው። ሕይወታችን ራሱ ከባድ ነው የሚሆነው። ከዛ ሰው ጋር ምንም የመቀጠል አድቫንቴጅ የለንም እና እባክሽ አይምዬ ብዙ ነገሮችን አይተሽ አልፈሻል። ከዚህ በፊት ብዙ ፈተና አልፈሻል። ብዙ መከራ ውስጥ ይወጠሻልና ያንን ነገር ደግሞ መርሳት የለብሽም። በቃ ምን ልልሽ ምን ልልሽ ፈልጌ ነው። በቃ ይብቃሽ ከሚባለው በላይ ሶሴን ራሱ መናገር መናደድ አይጠበቅብሽም። ለምን እሷ ነያላት መጣች? በቃ ያጠፋው ብሩክ ነው። እዚህ ጋር መወቀስም ካለበት መሰደብም ካለበት ምም ጨዋሽበታል ተቆጥተሻል። መሰደብ የለበትም በርግጥ። በቃ ያው አስቀያሚ ቃልም እየተናገርሽ ነው ሳታስቢ፣ በንዴት ነው ስሜታ የሆነሽ ነው፣ ግን ለብሩክ የማይገባው ቃል ነው። ታዩ በቃ ማለት በዚህ ልክ ብሩክን እንደመጥፎ ሰው የሚታይበት ሁኔታ ላይ አይደለም። የእውነት ይህ ነው ምላችሁ። የልቡን የሚያቅ እግዚአብሔር ነው። ረ እግዚአብሔርን ታይ ምናምን ሲል ነው በጣም ነው ያሳዘነኝ። በእውነት ነው ምላችሁ። እና ትናንትና ለምን አላዘንሽለትም ለዛሬ ለምን አዘንሽለት አላችሁ? ሲያስረዳ ነዋ። በቃ ብሩክ ደግሞ ችግሩ ማለት ነው እንደው ሀይሚ አንዳንዴ እንቅጭ እንቅጫን ተናግራ እውነት እውነቱን አውጥታ የሆነ ፊት ለፊት ተናግራ የማሳመን ኃይል አላት። ብሩክ ደግሞ የቱንም ያህል በቃ የቱንም ያህል እውነት ቢኖረው የማስረዳት እንትን የለውም። የሆነ ተፈጥሮ በቃ የሆነ እንትን ነው። የሆነ የሚያዝን አይነት ሰው አላደለ። ቶሎ የመከፋት ቶሎ የመደንገጥ አይነት ባህሪ ያለው ልጅ ነው እና ያ ነገር ደግሞ ከባድ አድርጎበታል። ችግሩን መፍትሄ ለማምጣት እጅግ በጣም አስቸጋሪ አድርጎታል እና ሀይሜ ተረጋጌ ከሶሲ ጋር ማውራት አይጠበቅብሽም። እች ልጅ አልተመቸችሽም፣ ያደረገች ሁኔታዋ፣ የመጣችበት ምናምን፣ ልጅቷ ካልተመቸችሽ በቃ አንቺም ከሷ እራቂ። እሱም ደግሞ በቃ ከአንቺ ጋር ሰላም መሆን ከፈለገ አንድና አንድ ምርጫ ሶሲን ከህይወታችሁ ውልቅ አድርጎ ማስወጣት ነው። ብሩክ ሴት ጓደኛ ሲጀመር ሊኖረው አይገባም። የእውነቴን ነው የምላችሁ። ምንም በቃ ለምን አስር ሺህ ዓመት አብረው አትኖርም? ጓደኛው በቃ መቅረት ያለበት ነገር። ለፍቅር ሲባል ብዙ ነገር ይተዋል እኮ እና ብሩክ ደግሞ ለሀይሚ ስትል፣ ለፍቅር ስትል፣ ለጓደኝነታችሁ ስትል፣ ለወደፊት ህይወታችሁ ስትል እችልሽ ተዋት። አትጠቅምም። ሲጀመር ፍቅረኛ አለኝ ምናምን ትላለች እኛ ምን አገባን ታዲያ? ከፍቅረኛሽ ጋር ትሄጅም ገና ስንት ጉድ አለብሽ። እና ሶሲ በቃ ንግግሯ እራሱ ደስ አይልም። እና እያዘነላት ነው ደግሞ ብሩክ የዋህ ነው፣ እያሳዝናል። ለሴት ልጅ በጣም ክብር አለው ምናምን ሴት ልጅ ስታለቅ ስትጎዳ ምናምን ከእውነት ጎን የሚቆም ሰው ነው ባጭሩ። ግን ይሄ ዋነት ደግሞ ሀይሚን እያሳጣ ነው ለሶ ሲማዘን አይጠበቅብም እንደሰው። በቃ ቻው ቻው ተባብላችሁ ተለያዩ፣ መጥፎ ነገር አታድርግባት፣ መጥፎ ነገር አትስራባት፣ አትበድላት፣ አትግፋት ምናምን ግን በቃ ይቅርታ። ሀይሚን ነገር አልወደደችውም፣ አልፈለገችውም። እኔና አንቺ ከዚህ በኋላ መገናኘት ማውራት ምናምን የለብንም መገናኘትም የለብንም ብሎ በአጭር አማርኛ አራት ነጥብ ዘግቶ ከሀይሚ ጋር ኑሮ መቀጠል ያለበት ሀይሚ ደግሞ በዚሁ ንዴት በዚሁ ቢስጭትሽ ያልሆነ ውሳኔ ወስነሽ ነገ ብታለቅሽ የሚያዝንልሽ ሰው ትንሽ ነው የሚሆነው። በእውነት ይህንን ነገር ነው ልናገር የምችለው። ሀይሚ እንዳይቆጭሽ በኋላ ወደ ራስሽ ተመለሺ። ከሚባለው በላይ አኩርፈሻል፣ ተናደሻል፣ ተበሳጭተሻል። በቃ አለፈ፣ ያለፈ ነገር ነው። ተረጋጊ በቃ ይሄን ያህል ነፍስ አላጠፋውም ብሎሻል። እውነት ነው፣ ነፍስ እንኳን አላጠፋም ብሩክ ያን ያህል። በቃ ሶሲ መሆኗ ነው ሁላችንም ያበሳጨን ያንገበገበን፣ በዛ ላይ ደግሞ አንድ ክፍል ውስጥ በቃ ወንድና ሴት መሆኑ ነው። ብቻ ግን መረጋጋት የተሻለ ነው ብዬ ነው የማስበው። ስሜታዊ ከሆንኩባችሁ አስቀያሚ ቃል ሳላስብ ካወጣኝ ደግሞ ይቅርታ አድርጉልኝ። ስለነበረን ቆይታ አመሰግናለሁ። እንግዲህ ፍጼ ነገራቶችን አብርዶ ሰላም ይዞ እንደሚመጣ ተስፋ አድርጋለሁ። ሶሲ ደግሞ ለአንዴና ለመጨረሻ ጊዜ ከሀይሚና ከብሩክ ህይወት ውልቅ ብላ እንደምትወጣ ተስፋ አደርጋለሁ። ሰላም እደሩልኝ። ባይ ባይ